መጽሐፈ ነገስት ቀዳማዊ ምዕራፍ ስድስት እስራኤልም ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት ዚፍ በሚባለው በሁለተኛው ወር የእግዚአብሔር ቤት መስራት ጀመረ ንጉሱ ሰለሞንም ለእግዚአብሔር የሰራው ቤት ርዝመቱ ስድሳ ክንድ ወርዱም ሃያ ክንድ ቁመቱም ሰላሳ ክንድ ነበር በመቅደሱም ፊት ወለል ነበር ርዝመቱም እንደ መቅደሱ ወርድ ሀያ ክንድ ወርዱም ከቤቱ ወደፊት አስር ክንድ ነበር ለቤቱም በአይነ ርግብ የተዘረጉ መስኮቶች አደረገ በቤቱም ግንብ ዙሪያ በመቅደሱና በቅድስተ ቅዱሳኑ ግንብ ዙሪያ ደርብ ሰራ በዙሪያውም ጋዳዎች አደረገ የታችኛውም ደርብ ወርዱ አምስት ክንድ የመካከለኛውም ደርብ ወርዱ ስድስት ክንድ የሶስተኛውም ደርብ ወርዱ ሰባት ክንድ ነበር ሰረገሎቹ በቤቱ ግንብ ውስጥ እንዳይገቡ ከቤቱ ግንብ ውጭ አረፍቶች አደረገም። ቤቱም በተሰራ ጊዜ ፈጽመው በተወቀሩ ድንጋዮች ተሰራ። በተሰራም ጊዜ መራጃና መጥረቢያ፣ የብረት እቃ ሁሉ በቤቱ ውስጥ አልተሰማም። የታችኛውም ደርብ ጓዳዎች በር በቤቱ ቀኝ አጠገብ ነበር። ከዚያም ወደ መካከለኛው ደርብ ከመካከለኛውም ወደ ሶስተኛው ደርብ በመውጫ ያስወጣ ነበር። ቤቱንም ሰርቶ ፈጽመው፣ በዝግባው ሰረገሎችና ሳንቃዎች ከደነው። በቤቱም ሁሉ ዙሪያ ቁመታቸው አምስት አምስት ክንድ የሆነ ደርቦች ሰራ፣ ከቤቱም ጋር በዝግባ እንጨት አጋጠማቸው። ወደ ሰለሞን መጣ እንዲህ ሲል፣ ስለዚህ ስለምትሰራው ቤት በስርዓቴ ብትሄድ፣ ፍርዴን ምታደርግ ትመላለስበትም ዘንድ ትዕዛዜን ሁሉ ብትጠብቅ፣ ለአባትህ ለዳዊት የነገርኩትን ቃል ኪዳን ከአንተ ጋር አጸናለው በእስራኤልም ልጆች መካከል እኖራለሁ፣ ሕዝቤንም እስራኤልን አልጥልም። ሰለሞንም ቤቱን ሰራ ፍጸመውም። የቤቱንም ግንብ ውስጡን በዝግባ ሳንቃ ለበጠ። ከቤቱ መሰረት ጀምሮ እስከ ጣራው ድረስ ውስጡን በእንጨት ለበጠው። ደግሞም የቤቱን ወለል በጥድ እንጨት ከደነው። በቤቱ ውስጥ ቅድስተ ቅዱሳን ይሆን ዘንድ ኋለኛውን ሀያውን ክንድ በዝግባ እንጨት ጋረደው። በቅድስተ ቅዱሳኑ ፊት ያለው መቅደስ ርዝመቱ አርባ ክንድ ነበር። የቤቱንም ውስጥ በተጎበጎበና በፈነዳ አበባ በተቀረጸ ዝግባ ለበጠው። ሁሉም ዝግባ ነበር፣ ድንጋዩም አልታየም ነበር። በዚያም የእግዚአብሔርን ቃል ኪዳን ታቦት ያኖር ዘንድ በቤት ውስጥ ቅድስተ ቅዱሳኑን አበጀ። የቅድስተ ቅዱሳኑም ርዝመት ሀያ ክንድ ስፋቱም ሀያ ክንድ ቁመቱም ሀያ ክንድ ነበር። በጥሩ ወርቅም ለበጠው። በቅድስተ ቅዱሳኑ ፊት ከዝግባ የተሰራ መሠዊያ አደረገ። በጥሩ ወርቅም ለበጠው። ቤቱንም ሁሉ ፈጽሞ በወርቅ ለበጠው። በቅድስተ ቅዱሳኑ ፊት የነበረውን መሠዊያ ሁሉ በወርቅ ለበጠው። በቅድስተ ቅዱሳኑ ውስጥ ቁመታቸው አስር ክንድ የሆነ ከወይራ እንጨት ሁለት ኪሩቤል ሰራ። የኪሩብም አንደኛው ክፍል አምስት ክንድ፣ የኪሩብም ሁለተኛው ክንፍ አምስት ክንድ ነበር። ከአንደኛው ክንፍ ጫፍ ጀምሮ እስከ ሁለተኛው ክንፍ ጫፍ ድረስ አስር ክንድ ነበር። ሁለተኛውም ኪሩብ አስር ክንድ ነበር። ሁለቱም ኪሩቤል አንድ ልክና አንድ መልክ ነበር። የአንዱ ኪሩብ ቁመት አስር ክንድ ነበር። የሁለተኛውም ኪሩብ እንዲሁ ነበር። ኪሩቤልንም በውስጠኛው ቤት አኖራቸው። የኪሩቤልም ክንፎቻቸው ተዘርግተው ነበር። የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበር። የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር። የሁለቱም ክንፎች በቤቱ መካከል እርስ በርሳቸው ይነካኩ ነበር። ኪሩቤልንም በወርቅ ለበጣቸው። በቤቱም ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ። የቤቱንም ወለል በውስጥና በውጭ በወርቅ ለበጠ። በቅድስተ ቅዱሳኑ መግቢያ ከወይራ እንጨት ደጆች ሰራ። መድረኩንና መቃኖቹን ደፉንም አምስት ማዕዘን አደረገ። ሁለቱንም ደጆች ከወይራ እንጨት ሰራ። የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጻባቸው፣ በወርቅም ለበጣቸው። ኪሩቤልንና የዘንባባውን ዛፍ በወርቅ ለበጣቸው። እንዲሁም ለመቅደሱ መግቢያ ከወይራ እንጨት አራት ማዕዘን መቃን አደረገ። ሁለቱንም ደጆች ከጥድ እንጨት ሰራ። አንዱ ደጅ በማጠፊያው ከተያያዘ ሁለት ሳንቃ ተደረገ። ሁለተኛውም ደጅ በማጠፊያ ከተያያዘ ከሁለት ሳንቃ ተደረገ። የክሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው፣ በተቀረጸውም ስራ ላይ በወርቅ ለበጣቸው። የውስጠኛውንም አደባባይ ቅጥር ሶስቱን ተራ በጠረበ ድንጋይ፣ አንዱንም ተራ በዝግባ ሳንቃ ሰራው። በአራተኛው ዓመት ዚፍ በሚባል ወር የእግዚአብሔር ቤት ተመሰረት። ስራ አንደኛውም ዓመት ሁል በሚባል በስምንተኛው ወር ቤቱ እንደ ክፍሎቹና እንደ ስርዓቱ ሁሉ ተጨረሰ። በሰባትም ዓመት ውስጥ ሰራው።